ሰላም ወደ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ይሄ ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ እና ስለዚህ ቪዲዮ ልንገራችሁ። መግቢያ ላይ ስሙትና እኔ መጥቼ አብራራላችኋለሁ። እንግዲህ በቤይሩት ሀገር አንድ ኢትዮጵያዊ ማለት ነው ህጻን ልጅ ናት። የ አስራ ስድስት አመት ልጅ ስደት ላይ መጥታ ከዛ ሰውየው ደላላዋ ትሸጣታለች ታረግዛለች። ካረገዘች በኋላ ደግሞ አውጥታ የዘጠኝ ወር እርጉዝ ስትሆን በመጣት በዘጠኝ ወር የዘጠኝ ወር እርጉዝ ሆነች። ወደ ስለታሳፍራት ስትል እንግዲህ አብራራችሁለዋለሁ እስኪ አዳምጡትና መጨረሻ ላይ ልግባ። ጋይስ፣ ይኸው እችይ ነች ልጅቷ። ጋይስ ልጅቷን ሽጣ እንድታረግዝ ያደረገችው እችይ እራሷን። ይኸው ጋይስ፣ እኛ እዛ ኤርፖርት ለን ያለነው ልጅቷን ሽጣ ልጅቷን ሽጣ እያሳፈረች ያለችው እችይ ሴትዮ ነች። እችይ ልጅ ኢትዮጵያ ገብታ

ቤተሰቦቼ እንደሰማችሁት ነው ማለት ነው እች ልጅ ደላላ ናት ማለት ነው እንደተባለው ከሆነ ትሸጣታለች ለአረቦች ባሏም ሉብናኒ ነው የዝች ልጅ አላት ባለትዳር ናት ባሏም ሉብናኒ ነው እና ልጁን ልጅቷን እችን ትሸጣትና እንደምታዩት ወዷ ተንገፍጥጧል ትኬት ታስቆርጥና ወደ አገር ትሸኛታለች ካረገዘች በኋላ ልጅቷ እድሜዋ አስራ ስድስት ነው ያው በውሸት ፓስፖርት ነው ከኢትዮጵያ የሚወጡት ታቃላችሁ ሲጀመር እንደገና ደግሞ ሲቀጥል ደግሞ እቺ ማለት ነው ሰውየው ሙባረክ ሙሰማ ደውሎ ሰውየውን ሲጠይቅ ጊዜ አው በገንዘቤ ኔ የገዘዋት ገዝቻት ነው እና ልጅም መውለድ እፈልጋለሁ። አርግዛለች ሚስቴ ምናት ሰራተኛ የምናት ብሎ ይላል ማለት ነው ሰውየው ህው ዚጋ፣ እንደምታዩት ላይቭ ላይ ገብቶ ማለት ነው ከልጅቷ ጋር እና በገንዘብ የገዝቻት ነው ይላል። ልጅቷ ደግሞ ለብቻ ስትጠየቅ ጊዜ እንደምታዩት እዚ ጋ በኦሮምኛ የምታውቁ ሰዎች በኦሮምኛ ስሙት ማለት ነው። ሲጠይቃት ጊዜ ከሰውየው ጋ አብረን ነው ምንተኛ አለች። አንድ አልጋ ላይ አንድ ቤት ነው ምንተኛ፣ አንድ አልጋ ላይ ነው ምንተኛ። እና ልጅ እንድትወልጅ ልኝ ይፈልጋለሁ ሚስት ያደርግሻለሁ ብሎ አለኝ። አሁን ደግሞ አገር ግቢ ና ነይ፣ እዛ ወልደሽ ተመልሰሽ ትመጫለሽ ብሎ እያሳፈረኝ ነው። ልጅቷ አንደኛ ቋንቋ አጣቅም ከመጣች ገና ሰባት ወሯ ነው፣ የሰባት የስምንት ወሯ ነው። የሰባት ወር እርጉዝ ናት፣ እና በጣም ያሳዝናል ማለት ነው። ሆዷ እንዳያችሁ ተንገፍጥቷል። ወደ ሀገር እያሳፈራት ነው። እውነት ይሄ በራሳችን ዜጋ ተሽጣ ከሆነ በጣም ያሳዝናል። ይሄ ነገር ትክክል ከሆነ በጣም ተሳዝናለች። ወለጋ ልጅ ናት፣ ወርቄ ለማ ትባላለች። በጣም ትንሽ ናት። እህቷ ናት እንግዲህ መታ ሙባረክ ጋ ያለቀሰችው፣ ሙባረክም ሰማ ጋ ማለት ነው እህቴ እንደዚህ እንደዚህ አርግዛ እንዲሁና እንዲሁና ነው ያለችው ስትል ከዛ በኋላ ስትገኝ ጊዜ ያፈላልጋ ስላገኘቻት ሪፖርት ላይ በጣም የማደንቃቸው የማዶም ቅመሞች በጣም ጎበዞች፣ ጀግኖች እንግዲህ ወጥረው ይዘዋት ከሪፖርት አስመልሰዋታል ማለት ነው ልጅቷን። ሰውየውም ደግሞ እዛ ደብድቧቸዋል። እሱም ቪዲዮ እቆ ያስገባላችኋለሁ በኋላ ደግሞ ሰራላችኋለሁ፣ በድጋሚ ማለት ነው። እና ተደባደቡ ማለት ነው፣ ሀበሾች የኛ ኢትዮጵያኖች ከአረቡ ጋር አረቡ እሷን ማለት ወደ ሀገር መሸኘት ነው የሚፈልገው። ና ደላላዋ ና አረቡ ደላላዋ ባሏም ሉብናኔ ነው የሉብናን ሰው ነው ማለት ነው፣ የቤሩት ሰው ነው። በጣም ያሳዝናል። ግን በጣም ግፍ ነው እየተሰራ ያለው በራስ ዜጋ። በዛ ላይ እኮ ያንድ ፍሬ ህፃን ልጅ ናት። እንግዲህ ከልጅቷ አንደበት እንደተናገረችው አብሮኝ ተኝቷል፣ አብሮኝ ግንኙነት አድርጓል። ከሱ ጋር ነው ማድረው። ሚስቴ ነሽ ውለጅልኝ ብሏል። ልጅ ፈልጋለሁ አለ። አሁን ግን ስታረገዝ ደግሞ ሊያሳፍራት ከደላላዋ ጋር ተመሳጥረው ደላላዋ ና እንግዲህ እንደተባለው ከሆነ ይህ ሰውዬ ጎረቤታሞች ናቸው፣ ሲቀጥል ደግሞ ጓደኛሞች ናቸው ማለት አንድ ናቸው ሁለቱም። ይህም ሉብናን ነው ያም ሉብናን ነው የዛች የደለው አላው ባልና እነሱ ናቸው። በድብቅ አድርገው ልጅቷን ሊያሳፍሯት ያሉ፣ ግን በጣም ያሳዝናል። ለማንኛውም እስኪ አብራራላችኋለሁ በደንብ አድርጌ እና በጣም ከባድ ነው። ሰው በራሱ ዜጋ በገንዘብ ይሸጣል። ሰውየው ላይቭ ላይ በቀጥታ ገዝቻት ነው፣ ገንዘቤ ነው አለ። በገንዘቤ ገዝቻት ነው፣ ሚስቴም ናት፣ ሰራተኛ ምነት እንደፈለግኩ ማድረግ መብቴ ነው አለ። ያሳዝናል። በጣም ነው የምታሳዝን። እንግዲህ ልጅቷ አንዳያችሁት የአንድ ፍሬ ልጅ ናት። ትርጉም የምትችሉ ኦሮምኛውን በደንብ ስሙት ማለት ነው። ያሳዝናል። በጣም አው ያቺ ነው። እስማ ከባድ ነው የእውነት። በራስ ዜጋ ለገንዘብ ተብሎ ሐበሻ ሐበሻን እየሸጠ በስደት ተጨካክለናል። ያማል በጣም። በዛ ላይ የልጆች እናት ነሽ፣ ልጅ አለሽ። ከባድ ነው ይሄ ነገር።